የወልዲያ መምህራን ትምህርት ኮሌጅ ሰራተኞች የትንሣኤ በዓልን ምክንያት በማድረግ ለተፈናቀሉ ወገኖች ማዕድ አጋሩ። በተመሳሳይ የወልዲያ ከተማ አስተዳደር የትንሣኤንና የኢድ አልፈጥር በዓልን ምክንያት በማድረግ ለተፈናቃይ ወገኖች ድጋፍ አድርጓል። ማህበረሰቡ በበዓላት ወቅት ያሳየውን መረዳዳት በሌሎች ጊዜያትም አጠናክሮ እንዲቀጥል የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ዱባለ አብራሬ ጥሪ አቅርበዋል። ባለአለም እየተጨማሪ አለው የወልድያ መምህራን ትምህርት ኮሌጅ ማህበረሰብ የትንሣኤን በዓል ምክንያት በማድረግ ከኦሮሚያና ከተለያዩ አካባቢዎች ለተፈናቀሉ ወገኖች የማዕድ ማጋራት ፕሮግራም አካሂዷል። የኮሌጁ ዲን አቶ ሰለሞን አየሁ ተፈናቅለው በጊዜያዊ መጠለያ ያሉ ወገኖች ችግር ከጊዜ ወደ ጊዜ እየተባባሰና አኗኗራቸው እየከፋ መምጣቱን የተረዳው የኮሌጁ ማህበረሰብ የአቅሙን ለማገዝና የወገን አለኝታነቱን ለማሳየት የማዕድ ማጋራት ፕሮግራም ማካሄዱን አስረድተዋል። የነበሩበትን ሁኔታ ሲያጫውቱን ያው የሞቀ ጎጆ ላይ የነበሩ የተሟላ ሀብት ንብረት የነበራቸው ናቸው። አሁን ላይ ግን ውነት አሁን በተለይ ዝናብ ከመሆኑ ማኳያ ጠዋት ማታ በዚህ ቅዝቃዜ እዛች ድንኳን ውስጥ ነው በርካታ ሕፃናትን ይዘው እንደዛ ማሳለፍ ትንሽ ውስጥን ይነካል። ችግራቸውን ሁልጊዜ የምንገነዘብ በመሆኑ እነዚህን አካላት በዚህ ወቅት ማሰቡ ወሳኝ መሆኑን አምነንበት እንደ ማኔጅመንት ያው በዓሉን ልናከብር ችለናል። ከራሳቸው አልፎ ለሌሎች በማካፈልና በመርዳት በዓልን ሲያሳልፉ እንደነበር ያወሱት ማዕድ የተጋሩት ወገኖች ዛሬ ቀን ሲጥላቸው ላስታወሳቸው የወልድያ መምህራን ትምህርት ኮሌጅ ምስጋና አቅርበዋል። ሁሉን ነገር አርዴን ብለን ዘክረን ምን ብለን ነው ምን ውለው በጋራችን የነበረው ግን አሁን ተፈናቅለን በዝናብ ሲጥል በዝናብ ፀሐይ ሲወጣው በፀሐይ እየተቃጠልና ተቀመጠን ያለ ነው። ዛሬ አመት ባላ አውለውናን በሰነ ስርዓት ያው አብልተውና ምሳ ጋብዘውና አመት ባላ አስደስተው አውለውና እናመሰግናለን። ነ ቅዱስ ዮሐንስን ነ ፋሲካን ያው በደስታ በፈገግታ ያልቀመሰው ስላቀመሳችሁን ጌታ ይባርካችሁ። እኛ ባንጀታችን መርቀናል። ያቆይልን፣ ያሰርብትልን እናንተም ልጆቻችሁ ውጡላችሁ። አንድ ያህል ለመከራ ይሰውራችሁ፣ የእኛን ጭንቀት አያጋጥማችሁ ቀደም ሲል ከበዓል ቀናት አልፎ በተለያዩ ጊዜያት የተለያዩ ድጋፎች ሲደረግ የነበረ ቢሆንም አሁን ላይ በመቀዛቀዙ ለችግር እየተዳረግን ነው ያሉት ተፈናቃይ ወገኖች መንግሥት ጊዜያዊና ዘላቂ መፍትሔ እንዲሰጣቸው ጠይቀዋል። ችግር ላይ ነው ያለነው፣ ወገን ለወገን ተራሽ ነው። መንግሥትም ሆነ ምንም ሆነ ተባበረን። መቼም ሰው አልበላ አላምሳ ነው አለበሰ ግንድ ነው። አሁን እርዳታ አቆምብን ሶስት ወር በላይ ሆኗል። አሁን ያለነው እንዴት ነው አኗኗራችን? ይህን እኮ እንደ አጋጣሚ ዘብም ምናምንም በአንድ ሺህ ብር በሰባት መቶም እየጠበቅ ነው ያችኑ መቼም እንዳንሞት እንዳንድን እየቀመስነ ነው አሁን መንግስት በዘላቂነት አይቶ ያቋቁመና። በተመሳሳይ የወልዲያ ከተማ አስተዳደር ከማህበረሰቡና ከተለያዩ አካላት ገንዘብ በማሰባሰብ ለአቅመ ደካሞችና ድጋፍ ለሚያስፈልጋቸው ወገኖች የበዓል ማውያ ድጋፍ ማድረጉን የከተማዋ ተቀዳሚ ምክትል ከንቲባ አቶ ድባል አብራሬት ተናግረዋል። በዓል በሚኖርበት ሰዓት እንግዲህ አንዱ እየበላ አንዱ እንዳይሸተው የመተባበር የመደጋገፍ ባህላችንንም ደግሞ የበለጠ ለማስፋት የተለያዩ ህብረተሰብ ክፍሎች ሻል ሻል ያሉ የህብረተሰብ ክፍሎችን በመለየት ከነሱ ሀብት በማሰባሰብ ከተቋማት ሀብት በማሰባሰብ ደግሞ ራሳቸውን የማይችሉ ከኑሮ ውድነት ጋር የተጎዱ የህብረተሰብ ክፍሎችን ለይተን የተለያዩ የዘይት፣ የስጋ፣ ሽንኩርት፣ የዶሮ፣ የእንቁላል ድጋፍ እያደረግን ያለንበት ሁኔታ ነው ያለው። ህዝበ ክርስቲያኑ ትንሳኤ ብቻ አይደለም ለህዝበ ሙስሊሙም ጭምር ለፈጠራ አገልግሎት ለመስጠትም ጥረት ተደርጓል። መረዳዳትና መተሳሰብ ከአያት ቅድመ አያቶቻችን የወረስነው ጠቃሚ ሴት መሆኑን የገለጹት ከንቲባው በቀጣይም ማህበረሰቡ በበዓላት ወቅት የሚያደርገውን መረዳዳትና መደጋገፍ በሌሎች ቀናትም አጠናክሮ እንዲቀጥል አሳስበዋል። በራስ ተነሳሽነትም ብዙ የሚደረጉ ነገሮች አሉ በርነው። በክፍለ ከተማ፣ በቀበሌ በከተማ አስተዳደር ደረጃ ባስተባበር ነው ብዙ የተደረጉ ድጋፎች አሉ። ይህን በደንብ ማጎልበት ይጠይቃል። በተመሳሳይ ሰው የመስራት አቅም ያላቸውን ወደ ስራ የማስገባት ከስራ ውጭ የሆኑትን ደግሞ በቋሚ ለመገናኘት የመደገፍና የማበረታታት ስራ የአልጋ ቁራኛ የሆኑ ሰዎች አሉ። አሁን ቤት ለቤት ለማድረስ ጥረት ተደርጓል።